የእርስ በርስ ጦርነቱ በመላው ሱዳን ከ150 ሺህ በላይ ሰዎች ተገድለዋል። ወደ 12 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። አሰላሙ አሌይኩም ረሕመቱላህ ወበረካቱ። እንደምናላችሁ ድና። የተከበራችሁ የሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን ሰላም ለሁላችሁ፣ ሰላም ለሰው ዘር በሙሉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ጠይቃለሁ። ቪዲዮውን በላይክ እና ሼር ጀምሩ። ቀጥታ ይሽላችሁ ወደ መጣሁት መረጃዎች እናመራለን። የሱዳን ፈጥኖ ደራሽ ኃይል ኤልፋሸርን ከተቆጣጠረ በኋላ ከ ስልሳ ሺህ በላይ ሰዎች ከተማዋን ጥለው እንደሸሹ የመንግስታቱ ድርጅት አስታወቀ። ከሱዳን ቁልፍ ከተሞች አንዷ የሆነችው ኤልፋሸር በፈጥኖ ደራሽ ኃይል አርኤስኤፍ ቁጥጥር ስር መዋሏን ተከትሎ የጅምላ ግድያና ረሃብ መስፋፋቱ ተገልጿል። በተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑን ገልጿል። የዬል ዩኒቨርስቲ ሰብአዊ ጉዳዮች ጥናት ክፍልም የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀደ የተገደሉ ሰዎች አስክሬን መመልከቱን አስታውቋል። በተባበሩት መንግስታት የስደተኞች ድርጅት ዩኤንኤችሲአር የሚሰሩት ዩጂን ቢዮን ለቢቢሲ እንደገለጹት፤ የኤል-ፋሸር ነዋሪዎች ከከተማዋ በ80 ኪሎ ሜትር ርቀት ላይ ወደምትገኘው ታዊላ ከተማ ሸሽተዋል። ባለፉት ጥቂት ቀናት ከተማዋን ጥለው የሚወጡ ነዋሪዎች ቁጥር መጨመሩንም ገልጸዋል። ዩኤንኤችሲአር ለተፈናቃዮቹ መጠለያ ና ምግብ ለማድረስ መቸገሩን የተቋሙ ሰራተኛ ተናግረዋል። በከበባ ውስጥ ካለችው ኤል-ፋሸር የሸሹ ነዋሪዎች መደፈርን ጨምሮ የተለያዩ የሰብአዊ መብት ጥሰቶች እንደተፈጸሙባቸው ገልጸዋል። ሁሉም ህጻናት በምግብ እጥረት እየተሰቃዩ ነው ብለዋል። ኤልፋሻር 130 ሺ ህጻናትን ጨምሮ 250 ሺ ሰላማዊ ሰዎች ይኖራሉ። ከተማዋ ከበባ ውስጥ ከገባች ወዲህ ሰብአዊ እርዳታ እያገኙ አይደለም። አርኤስኤፍ በምዕራብ ዳርፎር የምትገኘውን ኤልፋሻር ከተቆጣጠረ በኋላ ከ150 ሺ በላይ የከተማዋ ነዋሪዎች አሁን አሁንም ድረስ መውጣት አልቻሉም። ፈጥኖ ደራሽ ኃይሉ በዋናኛነት አረብ ያልሆኑ የከተማዋ ነዋሪዎች ላይ ጥቃት በመፈጸም ይከሰሳል። አርኤስኤፍ በበኩሉ ንጹሐንን መግደሉን እና አረብ ያልሆኑ ነዋሪዎችን ኢላማ ማድረጉን አስተባብሏል። በሌላ በኩል ፈጥኖ ደራሽ ኃይሉ አቡሉሉ በሚል ስም የሚጠራውን ወታደሩን በጅምላ ግድያ ክስ በቁጥጥር ስር መዋሉን ይፋ አድርጓል። ቢቢሲ ቬሪፋይ ባደረገው የመረጃ ማመሳከር ስራ አቡሉሉ በኤል-ፋሸር አቅራቢያ ያልታጠቁ ሰዎችን እንደገደለ ተጋልጧል። የቢቢሲን ዘገባ ተከትሎ ታጣቂው በቁጥጥር ስር ውሏል። ቲክቶክ ከታጣቂው ጋር ግንኙነት ያላቸውን ገጾች ማገዱን ለቢቢሲ ገልጿል። በዳርፎር ግዛት የምትገኘው ኤልፋሻር ከተማ በአርኤስኤፍ ስር መውደቋ የሱዳንን የእርስ በርስ ጦርነት አካሄድ ለውጧል። የሳተላይት ምስሎች እንደሚያሳዩት በሆስፒታሎች ውስጥ የጅምላ ግድያ ተፈጽሟል። በከተማዋ ምስራቃዊ ክፍል በኩል ለመውጣት ሲሞክሩ የነበሩ ነዋሪዎችም ተገድለዋል። በርስ በርስ ጦርነቱ በመላው ሱዳን ከ150 ሺህ በላይ ሰዎች ተገድለዋል። ወደ 12 ሚሊዮን የሚጠጉ ሰዎች ተፈናቅለዋል። ዩኒሴፍ እንዳለው ኤልፋሻር የሕፃናት ሰቆቃ፣ ህመም፣ እንግልትና ረሃብ ማዕከል ሆናለች። ጦርነቱ ከተጀመረ ወዲህ ቢያንስ 600 ሺህ ሰዎች ከከተማዋ እና በአቅራቢያዋ ካሉ መጠለያዎች መፈናቀላቸው ተቋሙ ገልጿል። የእርስ በርስ ጦርነቱ ከሁለት ዓመት በፊት ከተቀሰቀሰ ወዲህ ሁለቱ ተገዳዳሪ ኃይሎች ኤል-ፋሸርን ለመቆጣጠር ተዋግተዋል። የሱዳን ጦር መሪ ጀኔራል አብዱልፈታህ አልቡርሃን አብዛኛውን ሰሜናዊ የሱዳን ክፍል ይቆጣጠራሉ ከካርቱም ወጥተው ፖርት ሱዳንን እንደ ዋና መቀመጫ እየተጠቀሙ ይገኛሉ። መንግስታቸውን የተባበሩት መንግስታት እውቅና ይሰጠዋል። የፈጥኖ ደራሽ ኃይሉ መሪ ጄኔራል ሙሐመድ ሐምዲን ዳጋለው ወይንም ሐምቲ አብዛኛውን የዳርፎር ግዛት እና ኮርዶፋን ከተማን ጨምሮ ምዕራቡን የሱዳን ክፍል ይቆጣጠራሉ። ለአሁን ያለን መረጃ ይህን ይመስላል። ብርታቶቼ ቪዲዮውን ላይክ እና ሼር ማድረግ አትዘንጉ። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉ በአክብሮት ትጠይቃለሁ በሌላ መረጃ እስክንገናኝ መልካሙን ሁሉ እመኝላችኋለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ